ታዲያ ምን አይነት ፍንጭ አገኛችሁ? አይ፣ ብዙም ሳንቆይ ሉሊት ደከማትና መከታተላችን እናቆሙ። እናንተንም አስጨነኳችሁ አይደለም? ግራ ቢገባኝ እኮ። ኧረ የምን መጨነቅ መጣሽ? ይሄ እኮ ግዴታችን ነው አደል? ሉሊት አዎ፣ ልክ ናት። ዳዊት ወንድሜ ዳዊት፣ ምን ተፈጥሮ ነው ምንድን ነው ልብስ? ወንድሜ ምን ሆነክ ነው ምንም አልሆንኩም። እንደ ወንድሜ እስኪ ማነው እንደዚህ ያደረገ ወንድሜ? ማነው እንደዚህ ያደረገ? እስኪ ምንም አልሆንኩም ሚል እንህ እንደዚህ ተጎድተህ እያየን ምኑን ነው ደህና ነኝ የምትለው? ደህና ነኝ፣ በቃ ቀለል ያለ ነገር ነው። ቆይ ለምንድን ነው ከእኛ መደበቅ የፈለግኸው? ለምንድን ነው የማትናገረው? ማነው እንደዚህ ያደረገ? ከእናንተም እንደብቃለሁ? በቃ በአጋጣሚዎች የተፈጠረ ቀላል ግጭት ነው። በአጋጣሚዎች ማለት ደግሞ እሱ እንዴት ነው ነገሮች እንደዚህ እንደቀላል የቆጠርከው? ሉሊት በቃ አታስጨንቂው፣ ደህና ነኝ እያለ እኮ ነው። አደለ ምን ነው ደህና የሆነው? አትመለከችውም እንዴ? ሌላ ቦታ ጉዳት አድርሰውበትስ ቢሆን እያያችሁት አደለ እንዴ? በጣም ደህና እኮ ነው። በዛ ላይ ደግሞ እንደዚህ በጣም ባነት ተፋፈንበት። ጥሩ ነው አይመስልሽም? አይመስለንም? ነጋ ለመደገሙ በምን እርግጠኛ እንሆናለን? ለማንኛውም ተረጋጋ እና የምንረዳ ነገር ካለ ተነጋግረን መፍትሄ እንፈልግለት? እናንተ ምንም እንረዱኝ ነገር የለም ይሄ ራሴ ጉዳይ ነው። መፍትሄ በማገኝበት መንገድ አሳድጄም ቢሆን ደርስበታለሁ። ዳዊት አሁንም መጥፎ ነገር እያሰብክ ነው። እና እንደዚህ ጉዳት አድርሰውበት ዝም እንዲላቸው ፈለግሽ? አንድ በአንድ እጃቸው ነው ማግኘት ያለባቸው። ኤልሳ በውል ለማይታወቅ ነገር የማይሆን ሀሳብ ነው እያወራሽ ያለሽው። ግን ጥቃት ያደረሱብን ሰዎች ማንነታቸውን አውቀዋል። አላወቅኳቸው። ያወቅኳቸው እለት ግን በፍጹም ምሬት አላደርግላቸው። የጠበቁት ነገር በቀላሉ ከእጅ እንዳይመልጥ አድርገዋል። ዳዊት ወደ ጥፋት እየሄድክ ነው ለማንኛውም ተረጋግተህ ብታስብበት መልካም ይመስለኛል አዎ እኔም በሉሊት ሀሳብ እስማማለሁ ነገ ሌላ መዘዝ አለማስከተሉን እርግጠኛ መሆን አለብን እኔ ግን አልስማማም ነገ አለመደገሙን በምን እርግጠኛ እንሆናለን ለምንድን ነው ማትስማሚ እንደዚህ አድርጎት እጁን አጣጥፎ እንዲቀመጥ ፈልገሽ ነበር ታዲያ ቆይ ሌላ አማራጭ ጠፍቶ ነው ወንጀል ውስጥ እንዲዘፈቅ የምትገፋፊው አንዳንዴ ንግግሮቻችንን ግን በማስተዋል ብንነጋገር ባይኔ ሳታስቢ ነው የምትናገሩው እያልሽ ነው ቆይ አንቺ ልጅ እየሰደብሽ መሆኑ ነው በቃኔ ገብች ይረስላል። ኤልሳ ቆይ ምንድነው የምትዩ? ሌላ ጣጣ ውስጥ እንዲገባ እየገፋፋሹ ነው። ቆይ እናንተ ምንድነው እንደዚህ የሚያነጋግራችሁ? ሉሊት እማዬ እየደወለች የምርሽና? ታዲያንሽውና ውሪያታ ግን ችግር ውስጥ ገብታ እንዳይሆ አይ መጀመሪያን ሹና ምን እንደምትልሽ እንስማ። ሄሎ ሞይ ባጊ ደህና ነሽ? ግን ምንድነው ድምፅሽ እኮ ጠፋብኝ። ታዲያ ቆየት ነው ያለሹ። እሺ በቃ መጣው። እሺ ምንድነው ሉሊት፣ የተፈጠረ ችግር አለ እንዴ? አይ ላግኝሽ እያለችኝ ነው። በቃ ሉሊት፣ መቼ? አሁን? አዎ ምን ነው እና ብቻሽን ልትሄጂ ነው ወይ? አብሬሽ ልምጣ? አይ አያስፈልግም። ብቻሽን ብቻ ነው ያለችው ብቻሽንማ አትሄጂም፣ አብሬሽ ነው የምሄደው። እህቴ ምን እያልሽ ነው? በቃ እመጣለሁ፣ አግኝቻት እመጣለሁ። እሺ ልዕልቴ። አንቺ ልዕልት ቺልሽ በቃ መላተ ምንም አሰማ። እኔ ግን በጣም ግራ እየገባኝ ነው። ምን ሆነ? ግራ እየገባሻል? የልዕልት ደስታ በጣም ቀዘቀዘብኝ። ቆይና ተው፣ ጠፍታ ስትገኝ ይችን ታክል ብቻ ነው የምትደሰተው? ከዚህ በላይ ምን ትሁን ደስቷን እንዴት መግለጽ እንዳለባት አላቅም፣ ግን እናቷን እንደዚህ ጠፍታ ሰንብታ ድንገት ስትደውልላት ይችን ታክል ብቻ ነው የምትደሰተው? እንግዲህ ውስጧን አናቅም፣ ስለዚህ መፍረዱ አግባብ አይመስለኝም። እየፈረድኩባት አይደለም ልዕልቴ፣ እስከዛሬ ዛሬ የእሷ ባህሪ ምንም ሊጨበጥልኝ አልቻለም። የሆነ እየደበቀች ያለችው ማ ነገር አለ። ልዕልቴ፣ ምንም አይነት የጸባይ ችግር የለባትም። ምናልባት ያንቺ የመረዳት ችግር ይሆናል። ለማንኛውም ዳዊት ካናገረኝ አናገር ልመለስ

ምንም ጥቅም የለው። አንቺን ብትሰሚ ታዝኝብኛለሽ እንጂ ምንም የተሻለ ነገር አታደርግልኝ፣ ታዝኝብኛለሽ። ቆይ ለምንድን ነው ማዝንብህ? ጉዳዩን በአግባቡ ስላልትወጥ አልገባኝም። ጉዳዩ ከእኔ ጋር የተያያዘ ነው እንዴ ወይስ ከካሌብ ጋር በድጋሚ ግጭት ውስጥ ገባችሁ? ሉሊት በአስረዳሽም ሊገባሽ አይችልም። በቃ ነገሮችን ከፈጸምኩ በኋላ እነግርሻለሁ። ያኔ በጣም እንደምትደሰችብኝ እርግጠኛ ነኝ። ታዲያ ለምን ከኔ ደብቀ ሚስጥር ማድረግ ፈልግ? ማወቅ ስለሌለብሽ አንዳንድ ጉዳዮች በሚስጥር ነው ማለቅ ያለባቸው፣ አለበለዚያ መሰናክል ይበዛባቸዋል። ታዲያ መቼ ነው የምትነግረኝ? በጉጉት ልጠብቅ። ያው እንዳነጋገር ከሆነ ትልቅ ነገር እንደሆነ ያሳያል። እንደዛ ከሆነ ለአንቺ መናገሩ አስፈላጊ ሆኖ ስላላገኘሁት ነው። ምናልባት እኔ በማወቄ ምክንያት ብዙ ነገሮች ሊስተካከሉ ይችላሉ። ሉሊት፣ በቃ ማወቅሽ አይቀርም። አሁን ግን እረፍት ማድረግ አለብኝ። እሺ አላስጨነቀ ለማንኛውም የሉሊት እናት ተገኝታለች። ያው ማወቅ ከፈለክ ብዬ ነው። የት ነው የተገኘችው? አላወቅኩኝም። አሁን ለሉሊት ደውላ ነው የነገረቻት። የት ነው ያለሁት አለቻት። ማንም እንዳይከተለኝ ብላ ነው የወጣችው። ዋናው ነገር መገኘቷ ነው። ሌላው ቀስ ብሎ ይደርሳል። እሺ በቃ ለማንኛውም አላስጨንቀ፣ በቃ ረፍት አድርግ ወይ እንዲሁ በቀላሉ ታመልጠኛለች። ምን አይነት ማረባ ሰው ነኝ? ቆይ ግን ለብቸኝነት የተዳረግኩት በማን ምክንያት? በእኔ ወይስ በሉሊት? ሉሊትን ከማንም እና ከምንም በላይ ፍቅራት አለ። ነገር ግን በተራ ነገሮች በእኔ ወይም በሷ ጥፋት አብረን ጊዜ ማሳለፍ ቀርቶ መግባባት እንኳን አልቻልንም። በህይወት አንድ የቀረችን የምትረዳኝ እሷ ነበረች። ያሳለፍነው ትዝተዋ እንኳን አይረሳኝም። ሁሉም ነገር ከሷ ጋር ነው ያለው። እኔ ከሷ መለየት አልፈልግም፣ በጭራሽ በምንም አይነት መንገድ ቢሆን ከሷ ጋር እንታረቅ አለብኝ። ያጠፋሁትም ነገር ካለ ተንበርክኬ ይቅርታ ጠይቃታለሁ። ሉሊት የተለየ ነገር ነገረሽ? ለመናገር ምንም ፍቃደኛ አይደለም፣ ግን ከንግግሩ እንደተረዳሁት ከሆነ የሆነ ከባድ ችግር ያለ ይመስለኛል። ምን አይነት ችግር? እሺ ቢያንስ እንኳን መፍትሄውን አልነገረሽም? እሱ ከሆኖ ችግሩ ከእኛ መደበቅ ነው የፈለገው። አይ ምናልባት ለአንቺ መናገር አልፈለገ ይሆናል። ለአንቺ መናገር ስላልፈለገ ምን ማለት ነው እሱ? ደግሞ ስለምንድነው ከእኔ መደበቅ የሚፈልገው? ያው ወንድ ልጅ የሚወደው ሰው ጉዳቱን እንዲያውቅበት አይፈልግም። ለዛ ነው እንግዲህ ሁላችንም የምናውቀው በወንድምነት ነው። የእኔ የሚለው ቃል ከየት የመጣ ነው? አይ እኔ ያልኩትን ነገር በሌላ ነገር እንዳትረጅኝ። ያው ካላችሁ ቅርበት አንጻር ብነግራት ትጨነቃለች ብሎ አስቦ ሊሆን ይችላል። ኤልሳ ነገር የምጠመዝዥውን ነገር ረፍ ያላልኩሽም። እንቲ እኔ ምንም ነገር እየጠመዘዝኩ አይደለም። ያስብኩትን ነገር ነው የነገርኩሽ። እንግዲህ እንደዚህ አይነት ጉዳይ ሁለተኛ እንዳናወራ አስጠንቅቄሻለሁ። አይል። የሚያስቀይም ነገር ከሆነ እንግዲህ በጣም ይቅርታ። ችግር የለውም። በአደጋገሚው ግን ጥሩ ይመስለኛል። እሺ በቃ አሁን እኔ ገብቼ ላውረው። ምናልባት አንዳንድ ነገሮችን ለኔ ሊነግረኝ ይችላል። ይሄ ጥሩ ሰዓት ነው የደወልሽልኝ። አሁን በቃ ሁሉም አውቀዋል። ዳዊት መጣ እንዴ? ያ የማይረባ ቆየ፣ እጁን ባልሰጥኩም አው መጥቷል። ደስ የሚለው ነገር ግን ማን ጉዳት እንዳደረሰበት ምንም የሚያውቀው ነገር የለም። ቢሆንም መጠንቀቅ ነው ያለብሽ የኔ ልጅ። እንትውሽ እኮ አውቋል። በዚህ ትንሽዬ ጭንቅላቱ ምን ሊያስብ እንደሚችል መገመት አይከብድንም። ዳዊት እኮ ቂሙን በእኛ ላይ የሚያወጣ አይነት ሰው አይደለም። ከሰውኛ ባህሪ የወጣ ነገር የለውም። በጣም ደስ የሚል ስብዕና ያለውና መልካም ሰው ነው። አንቺ ልጅ አሁንም ፍቅር ፍቅር እያልሽ የምትጃጃዩ ነገር አልወጣልሽም ምን የተለየ ነገር ኖሮ ይወጣልኛል ይልቅ ለእሱ ያለኝ ነገር ከቀን ወደ ቀን ዝም ባያዛባርቂ እናትሽን ሊገል ከሚይዝት ሰው ጋ ፍቅር ይዞኛል ይያስ ስታወሪ ትንሽ አይቀፍሽም። እሱ እኮ የኔ ጥፋት አይደለም ያንቺ ጥፋት ነው ለጥፋትሽ ደግሞ አንቺ ነሽ መቀጣት ያለብሽ እንጂ እኔ አይደለሁም ምን ማለት ነው ያው ጥፋተኛ አንቺ ስለሆንሽ አንቺ ነው መጉዳት የሚፈልገው ሌላ ምንም የተለየ ነገር የለውም እንኳን አንዴ ከእጇ አመለጥኩ እንጂ የግር እሳት ሆኜ ነው ምለበልበው ከሱ ጋር ልባት ጋቢ ጥሩ ነው እማዬ፣ እስቲ ራስሽን ይው። መጠጊያ እንኳን እኮ የለሽም። አሁን ላይ መጠጊያ ነው የሚያስፈልግሽ። እሱም ማየት ይቀራል። እንዲ እንደ ተዛመምኩኝ አልቀርም፣ መስተካከሉ አይቀርም። እሺ ግን ላደረሱብኝ ለእያንዳንዱ ጠባሳ እሱም ሉሊትም ታያለሽ፣ የእጃቸውን ነው ምሰጠው። ይሄ ደግሞ ቃሌ ነው። እማዬ፣ አሁን ፉከራሽን ታይሁ። ይልቅ ካልሰማሽ አንድ ነገር ልንገርሽ፣ ሉሊት አዲስ ድርጅት ልከፍት ነው። ምናልባት ይሄን ከሰማሽ ቆርጦልሽ ልትቀመጭ ትችያለሽ። ምን ድርጅት? ይሄማ በፍጹም ሊሆን አይችልም። እች ልጅ እያ እያበደች ነው ማለት ነው። ለምንድነው የማይሆነው? ሉሊት ቆርጣ ተነስታለች። ምንም ነገር አይበገረኝም ስትል ነበር። ይሄ እኮ ያንቺም ንብረት ተሽጦ የተገኘ ገንዘብ ነው። ጭራሽ ጥንካሬዋን ታወሪልኛለሽ። ልትፈቅጅላት አይገባም። እኔ ባሳባት ተስማምቻለሁ። ገንዘቡም አቅሙም የራሷ ነው። በዛ ላይ ደግሞ ብልህ ስለሆነች በደንብ ይሳካላታል። ይሄማ በጭራሽ አይሆንም፣ አይሳካላትም። እኔ እያለሁ ታይኛለሽ። ኃይለኛ መሰናክል ነው ማስቀመጥባት በየትኛው አቅምሽ አሁን እኮ መጠጊያ እንኳን የለሽም እንደ ድሮ አይደለሽም እሱንም አሳይሻለሁ ጭራሽ ድርጅት እኔ እያለውማ ተደላድላ አትኖርም ቆይማ እየግን ችግር መፍጠር ነው እንዲህ አላማሽ በቃ ታያት የራሷን ህይወት ትኖርበት አልተዋትም ህይወቷን ከሲኦል የከፋ ነው ማድረገው እሷንም ዳዊትንም እሺ አሳያታለሁ ቆይ ግን ዳዊትን የበደልሹ አንቺ ነሽ ለምንድነው ታዲያ ለመቅጣት የተነሳሳሹ እሱን ጊዜው ሲደርስ ይገባሻል እሺ አሁን እጄ ላይ ገንዘብ የለም ገንዘብ ያስፈልገኛል የምን ገንዘብ የምን ገንዘብ ትይኛለሽ እንዴ እጅ ላይ ምንም የለም ለገስታውስም ለእያንዳንዱ ነገር ገንዘብ ያስፈልገኛል ታዲያ ቆይ እኔ ይህንን ከሄ ላገኝ እችላለሁ ምንም ነገር እንደሌለኝ እያወቅሽ እንዴት ትጠይቅኛለሽ የታገኛለሁ ሉሊት ጋር ያለው ገንዘብ እኮ ያንቺም ገንዘብ ነው ተቀቢያት ከሷ እሷ ለአንቺ እንደሚሰጥሽ ካወቀች አትሰጠኝም ለራስሽ ጉዳይ እንደሚያስፈልግሽ አድርገሽ ተቀቢያት እማዬ ቆይ ምን እያልሽ ነው ልመና ውስጥ ልታስገብኝ ነው እንዴ መቼም ይሄን ለእናትሽ ማድረግ አይከብድሽም። እንዳመታታችሁ እኮ አልተርፍም። ፈጣሪ ነው ያተረፈኝ። እንደዚህ ለማድረግ የደፈረው ኤልሳ፣ ምንም አልሆንኩም አልኩሽ እኮ አንቺ መጨነቅ አይጠበቅብሽም። ቆይ እንደዚህ ተጎድተህ እያየሁክ እንዴት ነው የማልጨነቀው? ኤልሳ፣ ለምን የነገርኩሽን አትሰሚኝ? ወይስ እኔ መስማት አቆምሽ? ዳዊት፣ ቆይ እኛ ምንም በማናውቀው ነገር ተጎድተህ መጣ፣ ምክንያቱም እንኳን ባናውቅ ማን እንደሆነ አትነግረንም? አልነግርሽም? ምክንያቱም ይሄ እኔ ጉዳይ ነው። ማንም ጣልቃ እንዲገባብኝ አልፈልግም። ዳዊት፣ ቆያችን ሴትዮ ያገኛት እንዴ? ማንን ማንን ይሆናል። ጠላት ክነዋ አላገኘዋትም። እሷን ባገኛት እንደዚህ ተደላል የሚቀመጥ ይመስልሻል? አላውቅም። እኔም እኮ ግራቢ ጋባኝ ነው እንደዚህ የገመትኩት። ነገርኩሽ፣ ነገሮች በቅርቡ መስመራቸው መያዛቸው አይቀርም። እሱን እንኳን ፈጣሪ ነው የሚያውቀው። እኔ እምልሽ ሉሊት፣ ይደላል ነው ለምን ፈልጋት ነው? ለምን የጠየቅኩሽን ብቻ ትመልሽልኝ። እናቷ ልታገኛት ሄዳለች። አድራሿን ታውቂዋለሽ? ቆይ ግን አንተ ለምን ፈልጋት ነው? እኔ እስከማውቀው ድረስ ሉሊት እንደምትጠላት ነው ለምን ብቻ ትመልሽልኝ። አላውቅም ግን ከዚህ ብዙም የሚርቅ አይመስለኝም። እሷም ተቻክሏን የወጣችሁ ነው። ሉሊት ምንም እንድትናገር አልፈልግም። ያጠፋሁት ነገር ካለ ቅርታ እንድታደርግ ነው የምፈልገው ከአንቺ ርቄ ህይወት በጣም ከብዶኛል። ካሌብ ሉሊት ምናልባት ስሜታዊኝ የነገሮችን አበላሽቼ ነው ይችላል። ግን በዚህ ሰዓት ያለሽን ብቸኛ ሰው አንቺ ነሽ። አንቺ እንደሌለሽ ሳስበው ህይወት በጣም ከበደኝ። እባክሽን ይቅርታ አድርገኝ። ካሌብ ብዙ ጊዜ እንድንነጋገር ገፍቼ ስመጣ ምክንያት እየፈጠርክ እንዳላናገረ ስታደርግ የነበረው ራሰነ ሉሊት ያው አስተቴ ስለገባኝ ነው። አሁን ላይ ይቅርታ ልጠይቅሽ የመጣሁት ስተትህ እንኳን ገብቶ አይመስለኝም ብቸኝነትህን ፈርተ እንጂ። ሉሊት ተይ እንደዚህ እያልሽ ይበልጥ ወደ እንዲ ቢሰኝ አታድርጊ። አሁንም ጥፋትህን ተነጋግረን ካላለፍናቸው ነገ ከነገ ወዲያ እንደማይፈጠር በምን እርግጠኛ ነን? ሉሊት መኝ ሁለተኛ እንደዚህ አይነት ነገር እንደማይፈጠር ቃል ገባልሽ። አሉ ይሄ የመተማመን ጉዳይ አይደለም የመግባባት ነው እንጂ። እኔ እናንተ ደግሞ ተነጋግረን ችግሮቻችንን መፍታት አልቻለም። ሉሊት እሱ ስተት ነው እኮ አልኩሽ። ሁሉም ነገር ከረፈደ ነበር የገባኝ። የኔ ያልኳቸው ከእጅ ሲያመልጥ ነው የተረዳሁት። እኔ እንጃ የሰሞንኛ ባህሪን እያየሁ በቀላሉ ለመቀበል ይከብደኛል። ምንም አይከብድም ሉሊት። የበደልኩሽ ነገር ካለ ይቅርታ እንድታደርጊልኝ እፈልጋለሁ። በድጋሚ አብረን እንድንሆን እፈልጋለሁ። ድሮ የነበሩትን ትዝታዎች እንድንመልስ እፈልጋለሁ። እኔም እኮ ጥላቻ አይደለም፣ ግን ደግሞ እፈራለሁ። በአንተ ላይ ያለኝ እምነት በፍጹም እንደ በፊቱ አይደለም። ሉሊት ሳስበው እኔና አንቺ ተለያይተን መኖር አንችልም። እኔ ደግሞ ከዚህ በላይንን መታገስ መቀበልም አልችልም። ሉሊት ዋክሽን እሺ በእኝና እንደ ድሮ አብረን ነው ነገርኩ መጀመሪያ ቅራኔዎቻችንን መፍታት አለብን። እንደምትወጁኛ አልጠራጠርም። ስለዚህ ባረባ ነገር ጊዜ መውሰዱ ምንም ጥቅም እንደሌለው ነው ማስበው። ቢያንስ እንኳን የተረጋጋ ነገር እፈልጋለሁ። መጀመሪያ በማላቀው ነገር ራከኝ። ከዛ ደግሞ ይባስ ብለህ በተለያዩ ሰዎች ጠረጠርከኝ። አሁን ደግሞ መተህ ሉሊት ድንገት አይደለም፣ አስቤ በተወስኜ ነው የመጣሁት። ለእስከ ዛሬው ደግሞ ይቅርታ ጠይቅሽ አሉኝ አይደል እንዴ? እኔ ከአንተ ጋር እንደመሆን ምንም የሚያስደስተኝ ነገር የለም፣ ግን ደግሞ አንተ ምንም የምተማመንበት አይነት ሰው የሆንክልኝ አይደለም። እመኝኝ፣ ከእንግዲህ ከጎንሽ ሆኜ ሁሉን ችግሮችሽን እኩል ነው የምጋፈጥልሽ። በምን እርግጠኛ ሆናለሁ? በቃ መኝኝ ግን ምንም ግን አያስፈልገውም እኔ እና አንቺ በፍጹም የማንለያይ አይነት ሰዎች ነን ከዚህ በፊት ብዙ አይነት ችግሮች አጋጥመውን አብረን ሆነን አልፈናቸዋል ከዚህ በኋላ ደግሞ አብረን ሆነን እናሸንፋቸዋል በድጋሚ ልቤን ልሳብረው ብትሞክር ግን ይሄ በፍጹም እንደማይፈጠር አረጋግጥልሻለሁኝ አለኝ ከምለው ነገር በሙሉ አብልጬ ወድሻለሁኝ ሌላ ቴ እናትሽ እንዴት ናት? በዚያው ጠፋሽ እኮ ምንም አትልም። አሁን ደህና ናት። ታዲያ ለምንድን ነው ራሷን ከኛ ለመደበቅ የፈለገችው? አላውቅም። እሷ እንደ ነገረችኝ ከሆነ ግን ከሰው አይን ትንሽ ልትሰውር ብላኛለች። እና መንሻት ምን አማራጭ አለኝ? እናቴ አይደለች። እሱማ ልክ ነሽ። እና ምንም የተጎዳ ነገር የላትም አይደል? አይ የላትም። እንደውም ከባለፈው የተሻለ ሁኔታ ላይ እያለች ትመስላለች። እንደዛ ከሆነ ጥሩ። እኔ እምልሽ ሉሊት፣ ያ ባለፈው ያልሹ ድርጅት ምን ላይ ደረሰ? አሁን የተሻለ ሱቅ እየፈለግኩ ነው። በቅርቡ እቃ የሚያስረክቡኝ ሰዎች ስላሉ ቶሎ መጀመሪያ አይቀርም። አይ ደስ ይላል። ባለፈው ግን ስሜታዊ ሆኜ ትንሽ አስቀየምኩሽ አይደለ? አልተቀየምኩሽም። አንቺ ልክ ነበርሽ። እኔም ቢሆን ሳልቸኩል አልቀረውም ነበር። አይ እኔ ነኝ ጥፋተኛ። ባረባ ነገር ከህልምሽ ላሰናክልሽ ነበር። ታዲያ ቆይ ምን አድርገሽ ልትቀጥሪኝ አሰብሽ? ከኔ ጋር መስራት ፍላጎታለሽ? አዋ ካንቺ ጋር ብሰራ በጣም ደስ ይለኛል። እዚህ ቤት ብቻዬን ተቀምጬ ምን አደርጋለሁ? እንደዛ ከሆነ አንቺ የኔ የስራ ባልደረባ ትሆኛለሽ። ደስ ይለኛል በጣም አመሰግናለሁ እቴ። ይሄ እኮ ምንም ምስጋና ያስፈልገው የኔ ማለት ያንቺ ነው። ሉሊት አንድ ነገር ልጠይቅሽ ነበር አመጣጤ። ምንድን ነው? ችግር አለ እንዴ? አይ የለም። ለዋሽሽ አልፈልግም። ግን ደግሞ እማ ያለችበት ሁኔታ ጥሩ አይደለም። የተወሰነ ገንዘብ ያስፈልጋታል። ገንዘብ? አዎ ቢያንስ አንዳንድ ነገሮችን ላግዛት ይገባል። እኔ ደግሞ ችግር የለውም ሉሊቴ፣ ይሄን ማስረዳት አይጠበቅብሽም። አንቺም ቢሆን የልጅነት ድርሻሽን መወጣት አለብሽ። ግን ደግሞ ለአንቺ አስቤ ነው እንጂ የሚሰጥሽ እናት ስላለችበት ሁኔታ በፍጹም ተጨንቄ እንዳይመስልሽ። አውቃለሁ እህቴ ስለ ተረዳሽን ግን በጣም አመሰግናለሁ። ምንም ችግር የለውም። ለማንኛውም ገንዘቡ ቁም ሳጥን ውስጥ አለልሽ፣ ሄደሽ መውሰድ ትችያለሽ። እሺ በቃ ብሩልሰድና ማየቃሊድ ግን በጣም አመሰግናለሁ። እንደዚህ ምታደፊ ወዲ ለም፣ እሱ አይመለከትሽም። አሁን የጠየቁሽ ብቻ መልሽ። እንደዛ ከሆነ እኔ እምሄድበት ቦታ ማንተን አይመለከት፣ እንደዚህ ነው መልሽ። እኔ እንኳን እናትሽ ለተገኘች እንኳን ደስ አለሽ ለማለት ነበር። ውይ፣ በጣም አመሰግናለሁ። እኔ እኮ የምትጨነቅልኝ አይመስለኝም ነበር። ለማንኛውም ካስቀየምኩ በጣም ይቅርታ። አብረን አይደል እንዲህ የምንኖረው፣ ለምን አልጨነቅልሽም ደግሞ። ያንቺ ቅርታ ለእኔ ምንም አይደል። እሺ፣ ለማንኛውም ሱቅ እየሄድኩ ነበር ከፈለክ አብረን መሄድ እንችላለን። በዛውም የወደዳችንን እናወራለን። ያው ታቂ አይደል ካንቺ ያኔ ምንም የማውረው ነገር የለኝ። ቆይ ግን ለምንድን ነው ይሄን ያክል የምትጠላኝ? እኔ ማንንም አልጠላም። አንቺም የማይረባ አድራጎቶችሽ ናቸው እንደ ጠላሽ የሚያደርገኝ። እኔ ምን አደረኩኝ አንተን ከመውደድ ውጭ ምን አድርጌሃለሁ? እሱ እኮ ነው ዳዊት፣ እኔ እኮ የአንተ መሆን ስለምፈልግ ነው። ቆይ ለምን አትረዳኝም? መቼም አልረዳሽም፣ ምክንያቱም ካንቺ ጋር መሆን ስለማልፈልግ። ለምን ስለማትመጥኝ። ምን ለራስህ ከፍ ያለ ግምት እየሰጠ መሆኑ ነው

በጣም ታሳፍሬ። ያለሽ እዚህ ተቀምጠሽ ነው ልጆችሽን በጭንቀት የምትገያቸው። እሷ አንተን የሚመለከት ጉዳይ አይደለም። ገባ። ለነገሩ ያንቺ ስቃይና መከራ መብዛት ለእኔ ደስታ ነው የሚጨምርልኝ። አትሳሳትሽ፣ መቼም እንደዚህ ሆኜ አልቀርም። ላደረስክብኝ ደግሞ ለእያንዳንዱ ነገር በጥፉ መልስልሃለሁ። ገና ያልከፈልሻቸው የኔ ዕዳዎች አሉብሽ። እሱ በሞትሽ ነው የሚመለሰው። አንተን ጫፍ ላይ ለመድረስ አቅሙ የለህ፣ ይልቅ ጊዜህን አታባክን። ልክነሽ እስከዛሬ እንኳን በሕይወት እንድትቆይ ማድረግ አልነበረብኝም። አሁን ከፊቴ ይጥፋልኝ። አንተ ያ ዳዊት ላደረሳችሁ ብኝ ነገር ቀን ነው የምቆርጠላችሁ ታያለ የእጃችሁን ነው የምሰጣችሁ። ዳዊት ከዳዊት ጋር ደግሞ ምናገናኛችሁ? አገናኛችሁ እሱ አንተን አይመለከትህም፣ ግን ላደረሰብኝ ነገር በእጥፉ ነው የምቀጣው። እዛቻ ሽቆየኝና ከዳዊት ጋር እንዳገናኛችሁ ትነግርኛለሽ። እሱን ራሱን ሄደህ ጠይቀው። ዋናው ነገር ለበቀል እንደተዘጋጀው ማወቁ ነው። በቃ የተንኮል ነገር ብቻ ነው አለ ወደ አይምሮች ተንኮል ላሰበብኝ ሰው እንደማልተኛ ማወቅ አለባችሁ። ዝም በይ! በእናትሽ ያደረግሽው ነገር ረስቼ ካንቺ ጋር እኩል አፍ መካፈት አልነበረብኝም። እኔም ከእንዳንተ አንተ አይነቱ ከማይረባ ሰው ጋር ንግግር የለኝም። ጊዜና ቦታ እየመረጥኩልሽ ነው። በጭራሽ አንቺን ጉዳይ አረሰው። ስማ፣ ያንተ ከምንም የማይዘል ማስፈራሪያ እምፈራ ይመስልሃል? ይመስልሃሉ? ሰምኛለሽ ወዴ፣ ሰው መግድሽ እንዲጨንቅሽ አረግሻለሁኝ። ገባሽ? አረፍ ቆንተ፣ አንተ ምን ሆነህ ነው? ለምንድን ነው ከእናቴ አጠገብ እማትረን ውርደቷን ሳላከናንባት ለምንድን ነው ከጎኗ ምርቀው? ትሰማኛለህ? ከእናቴ አጠገብ እራቅ። ካልሆነ ግን ከእኔ ጋር ነው። እሺ ፀበህ። ትሰምኛለች? ሉሊት፣ ስለ እሷ ባወቅሽ ቁጥር ይበልጥ እየናቅሻት ነው የምትመጪው። በጣም የምታሳፍር ሴት ነች። ስማ፣ ባለፈው አስጠንቅቄሃለሁ፣ ልጄን ሁለተኛ እንደዚህ እንዳትናገራት። የሚያሳፍር ማናት ደግሞ ያለው ማን እንደሆነ እናውቃለን። እሺ አባቴን በክፉ ነገር አታንሽው። ጭራሽ ያደረግሽዋል፣ በቃ ብሎ ስለ እሱ ክፉ ታውራለች ጥሩ የሚወሳ ነገር ሲኖረው ነው የሚወሳው። እሺ ይሄን ደግሞ ጠንቅቀህ ታውቃለህ። ጠብቅ፣ ያሳይሻለሁ። ካሌብ፣ ግን ቆሚኑ እንደዚህ የሚሆነው ለምንድን ነው? ስለማንነቱ ስጠይቂው እንደዚህ አይነት ምላሽ የሚሰጥሽ አባቱ ጠንቋይ ስለሆነ። ምን? የካሌብ አባት ጠንቋይ ነው? አዎ፣ የካሌብ አባት ሰፈር ውስጥ የሚያስቸግር ጠንቋይ ነበረ።